እንጋባ ደስ ይለኝ ነበር፣ የወንድምህ ሰርግ ላይ ብለህ ምን ይመስላል? ግን አንተ ቆይ ግን የምር አይደብርም? አንተ እራሱ ወንድምህ ሲያገባኝ ፍጥጥ ብለን እኔ ሚዜ ነኝ። ለምን ሚዜ ትሆናለህ? እኔ ሚዜ የሴቷ ሚዜ ልሁን፣ እና እዛው በቃ እንግባ። ትዳር አልተመቸኝም፣ የዛሬ ነገር ትዳር ነው የምንገባው። ትዳር አለሚግባ የሚታይ አለሚግባ ተኝ እኔ ቆይ፣ ለአንተ ወጥ መስራት ያቅተኛል? ጨጓራ ተልጧል። እሺ፣ ለአንተ ቢያንስ ውሃ ማቅረብ ያቅተኛል? ሲያንቅህ ምግብ በልተ ሲያንቅህ፣ እንደዚህ ሲያረግህ ውሃ ማቅረብ ያቅተኛል? ዳር ማገባው እኮ እታቀርቢልኝ። እሺ፣ ለምንድን ነው ታዲያ? ሶፋ ላይ ቁጭ ብላ ወይ እሺ፣ ለምንድን ነው? አይ በቃ ተውኩት፣ ደበረኝ። አንተ ምን እውነት ነው እንደዚህ በጣም አምሮብኝ አሰላሙ አሌይኩም አረህማቱላሂ ወበረካቱ። ሰላም ጤና ይስጥልኝ አገሬ ልጆች፣ እንዴት ናችሁ? ሰላም ነው ወይ? እንዴት አመሻችሁ ዋላችሁ ልበል ወላ መሻችሁ? አመሸን መሰለኝ አላቅም። ብቻ እንግዲህ እንዴ ውሏችሁ በየሰዓታችሁ ስለምንለያይ በያላችሁበት ያለም ዳርቻ በሙሉ ሰላማችሁ ብዙ ትበል አላህ ጤናችን ስጣችሁ። ከጤንነት የበለጠ ሀብት የለም። የልብ የሚያናግረው ጤንነት ነው። እንሻላ አላህ ከክፉ ነገር ይጠብቀን ማለት ነው። ሀገራችንን ሰላም ያደርግልን እንዲሁም ደግሞ የታመመውንም አላህ ያሽረው ማለት ነው። አይ ቲንክ እኔ በነገራችን ላይ ቲክቶክ ስገባ በጣም ነው ዝኝ የምወጣው እውነት፣ እኔ ዘንድ ብቻ ነው ወይስ እናንተም ዘንድ ያለ ማለት ኔ እንጃ። እነሱን ፍሎ ወይም ሸር ወይም ደግሞ ሪፖስት ስለማደርጋቸው እንዳላቅም ባይዘጉ ወይ የምር አላቅም። እኔ እንጃ። ለማናቸውም አላ ላ ታላ ኸይሩን ነገር ይሻለን፣ ዱዓ እያደረጋችሁ ማለት ነው። ዛሬ በጣም በጣም ነው ተምሪ ያሳቁኝ እነዚህ ልጆች። እንግዲህ ቡርክ ያስብበት፣ አዎ አስብበት። ሴት ልጅ ብልህ ናት የምትባለው እኮ ለዚህ ነው። እንግዲህ በተለያየ ምክንያት ፊሊንጓን እየገለጸች አይመስልም። እንዴት ነው ቤተሰብ የብር ቤተሰብ እንዴት ነው ዘና ያደረጉኝ፣ ማለት ነው እኔ ያላያቸው ነበር። ባይዘዌ ሙሽራ ምናምን የሙሽራ ቀሚስ ለብሳ ሚዜናት እንደ ምናምን ነበረ ያልኩት። እሷ ግን ፊዱ ነው የሰራችበት። በነገራችን ላይ ፊዱ ስሪበት ብላ ያለችው ልጅ ባለ ቀሚሷ ደህና ማስታወቂያ ሆኖላታል ማለት ነው። እንግዲህ አጭር ሰው ላይ የምትሸጠው ቀሚስ በጣም አሪፍ እንደሆነ ነው ያየነው። እንግዲህ ጫንቆት ነበር የእውነት መስሎት፣ ወይኔ የልጅ ጋር ትጫወት ያለው ቢጤ እንዲያው የምር አያችሁ፣ ህልም ያለው ወንድ ለማግባት አይቸኩልም፣ ህልሙን ለማሳካት እንጂ ማለት ነው። ማሻላ ማለት ስላልፈለገ ሳይሆን በእርግጥ ራዒ ሀያኒ ገብቷችኋል አይደል ያልኩት ይገባችኋል። እየተስፋ ረጋለሁኝ። እንዲሁም ደግሞ ያው እንግዲህ መልእክቱ እንኳን ለሱ ለሌሎች ሰዎች እንደገባው ግልጽ ነው። የምር በጣም ነው የሚያምረው ማስታወቂያው ማለት ነው። ምርጥ ፕሮሚሽን ነው። በነገራችን ላይ ይሄ ምንድ ነው? ይሄ ፍስታኑ ማለት ነው ሰው ላይ ሲ በጣም የሚያምረኝ ግን እኔ በጣም ነው የሚያስጠላኝ እኔ ብለብሰው በጣም ነው የሚያስጠላኝ ሰው ላይ ግን በጣም ነው ደስ የሚለው ማለት ነው እስኪ ሌላኛውን ደግሞ ያሳቀኝን ነገር አዳምጠን እንመለሳለን ማለት ነው መልካም እሺ ጋይዝ እዚህ ጋር ድምፅ የለውም ባይዘው ወይ ገርሞት በጣም ተጨንቆ ሲመለከታት ነበረ ለሱም ልብስ አንጥታለች ዘፌድና ልበስ እያለችው ነው ሱፋ ምጥታለታለ ከነንትኑ ገርሞት በጣም ተጨናንቋል። እኔ ይሄን ነገር የለሁበትም እያላት ነው። አሁን ድምፅ ትንሽ እንትን አስቸጋሪ ነው። በቃ አልመጣም በዛቻው አል መጣም ለብሼ አስተርጓሚ እንዲያትሉ ድምፅ ስለማይሰማ ነው። ተመልሶ መጣ። እኔ ይሄ ነገር ምንድን ነው አንቺ ልጅ እያላት እዚህ ጋር ማለት ነው። እኔ እኮ ላገባ ካሜራማን ምንድን ነው ይሄ ነገር ብሎ እየጠየቀ ነው እዚህ ጋር ማለት ነው። በቃ እንዲህ ይሄ ነገር ምንድነው? ያወዛገባችሁ ይሄ ነው ብሎ ጥሏቸው ሄዴ። እንግዲህ ለብሶ ይመጣል ሱፉን ለብሶ አይመጣም የሚለውን ነገር አናውቅም። አያችሁ ባይዘው ማለት ነው። ወይ ወንድ ልጅ በቃ ህልሙን ለማሳካት ነው እንጂ ተዳራ አይቸኩልም ማለት ነው። ህልመኛ ማለት ነው። አንዳንድ ያላችሁ እዚህ እጃችሁ ለራሳችሁ። በነገራችን ላይ ለነሱ ትምህርት ነው እጃችሁ ለራሳችሁ እንኳን ሳይሆን ለምትሉ ወንዶች ትምህርት ነው ብዬ አስባለሁ። ለዛ ነው የመጣሁት እንጂ ው ብዙ ሰው ሰርቶበታል። ምንም ተመልካች አይኖረውም። ጋይስ ግን ለእናንተ ትምህርት ይሆናል ብዬ ነው ማለት ነው። ተሴቷ ጥቅም የሚፈልገው ወይን ይሄ ሻህን ደግሞ ምንድነው አስር ጊዜ ይዞራልሳ ስደውሉና የሆነ የሴት ላይ ሞትኩልሽ ሽታይ ማሪ ፍቅሬ የኔ ማር የኔ ቸኮሌት ማድርኤ መድርኤ ተሷኮ የሚፈልግ ወንድ ነው። በነገራችን ላይ ቢያገቡ ምንም፣ በነገራችን ላይ ያው እሷ እንዲያለችው አብረን እናድጋለን እንዲያለችው ቢያገቡ ምንም የሚጎላቸው ነገር የለም። እራሳቸውን ችለዋል ማለት ይቻላል። እየሰሩ ነው፣ ተመልካች አላቸው። ፕሮሚስ ሆነዋል፣ ፌሚስ ሁነዋል። ማሻ አላህ ነው። በዝሁ ተቀጠሉ ማለት ነው። ደግሞ ያው ብልህም ናቸው በአጭር ጊዜ ውስጥ አንድ ስቴፕ ሄደዋል ማለት ይቻላል። እናም በዙ እና ያው ማን ነው ሐይሜ በዙ አጋጣሚ እንግዲህ የልቧን ተናግራለች ማለት ነው። መናገር አይጠበቅባትም አስብበት ነው ነገሩ። እንግዲህ ኦዲንስ የገባችሁ ይመስለኛል። ለእሱም ገብቶት ይሆናል ለህና እንግዲህ እንዲያስብበት ምን ቀረው? ምንም እኮ አልቀረውም። ያው እንግዲህ የዚህ ዘመን ሰው ቆየት ማለት ይፈልግ ይመስለኛል። ላቅም ብቻ በመጨረሻ እኮ ቀልድ መሆኑን ሲያውቅኮ እኮ ይዟት ሄደ። በኋላማ እኮ ተወዛግቧል። ወይኔ ምስኪን። የዚህን ያህል ነው ትዳር የምትፈሩት ማለት ነው። ማለት ወንድም ትዳር ይፈራል እንዲህ። አላቅም ብቻ እሱ እንግዲህ የልቧን የተናገረች ይመስለኛል። እኔ እንዲያውም ማለት ነው የሆነ ሰዓት እንዲያውም ትቶት ሊሄድ ነው፣ የሆነ ሰዓት በቃ ነገሩኝ ሲል በቃ ምንድነው ይሄ ነገር አልገባኝም። የሆነ ብዙ የሚጠብቁን ሰው አለ ምናምን ስትለው በቃ የዛን ሰዓት ደንግጧል ማለት ነው። ገራሚ ነው የምር ገራሚ ነው። እና ያው ህልም ስላለው ነው እንደዚህ የሚሆነው፣ ይመስለኛል ህልም ያለው ሰው ነው እንደዚህ የሆነ እንትን ላይ ጮክ ብሎ ማይገባው ህልም ያለው ሰው ረጅም መንገድ ላይ ዝም ብሎ ዘሎ አይገባም ማለት ነው። እና ህልም ስላላቸው ነው እነሱ ህልማቸው ነው ደግሞ እየሰሩ ይገኛሉ። እንግዲህ አንዳንድ ሰው ህልሙ በሰው ላይ ሸርተት ብሎ መሄድ ነው። አንዳንድ ሰው ህልሙ ደግሞ ራሱን መቻል ነው ራሱን ችሎ በተለይ ደግሞ በተዳለ ራስ መቻል በተለይ በወንድ ውስጥ ግዴታ ነው። ራሱን ችሎ ሴትን ማምጣት የተለመደ ብቻ ሳይሆን በቃ ይሄ ከፈጣሪ ሊሆን የሚችል ነገር ነው፣ መሆንም ያለበት ነገር ነው። በወንዶች ላይ ግዴታ ነው፣ ተፍ ጨርጭሮ በሚችለው ማለት ነው። ማሁን እንዲ አሁን ዘመን በተለይ ደግሞ አረብ ሀገር እንዲያሉት ወንዶች ቅድም እንዲያልኩት አላ አደለ በቃ ያለንቺ እንዲህነኝ ነኝ ያለንቺ እንዴት ዝነኝ ያለንቺ እንዴት ዝነኝ እየተባለ ለእነሱ ትምህርት ነው። ባካችሁ ይሄን ቪዲዮ አድርሱልኝ አድርሱልኝ ማለት ነው ለአንዳንድ ጫም ለአቃ ጭንጋፍ አድርሱልኝ። አም ሰር ደግሞ ተሳድብ ከአውዝ ብላ ዝም ብሎ በቃ የሆነ ራሱን ሳይችል ገና አበድኩልሽ በፍቅሮች ሞትኩ ምናምን ለሚሉት ስጀመር እንዲያውም እኮ እንኳን አይደለም ትዳር ለማየት ራሳቸውን እንኳ ገና አላወቁትም። እና እንደዛ ለሚያደርጉት በጣም ትልቅ ትምህርት አለው ብዬ አስባለሁኝ። እንደገናም ደግሞ እነሱ ምን ላይ እንዲሆኑ እራሳቸውን እየፈተሹ ወይም ደግሞ ትልቅ ሀሳብ አለው ማለት ነው። እውነት ለመናገር ማለት ነው በጣም ደስ ይላል። ተጋቡ ተጋቡ ኦዲንስ ተጋቡ፣ ነው የሚለው መቼም። ይሄን ተዝ ሌላ ነገር አይጻፍም። ተጋቡ ነው የሚሉት። ስለዚህ ተጋቡላቸው። አንድ ቀን መቼስ መጋባታቸው አይቀር። ማን ነው ያሳውቋቸኋሉ ብዬ አላስብም። ጋይዝ አያሳውቁ እንደማናቸው። ስቲ ሰብስክራይብ አድርጉኝ። መልካም